በስመ አብ ወወልድ መንፈስ ቅዱስ አህዱ አምላክ አሜን። የተወደዳችሁ በጌታችን በኢየሱስ ክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ ብዙ ጸጋ ብዙ ምሕረት ብዙ በጎነት የተሰጣችሁ ደግ አምላክ ቅዱስ አምላክ ጻድቅ አምላክ የወደዳችሁ የባረካችሁ ያከበራችሁ በመስቀል ላይ በተሰቀለ ጊዜ ዕዳ ሲከፍልልን ዕዳ የተከፈለለት ሕዝብ ያደረገን ያደረጋችሁ የዳነ ሕዝብ ያደረገን የሰላም የምሕረት ልጆች ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ በታየት ኢየሱስ ክርስቶስ አምላካችን ከሰማይ አባቱ ጋር በናኪ መንፈሱ ጋር ለዘላለም የተወደደ የተመሰገነ ይሁን። የእግዚአብሔር ልጆች ዛሬ ሳምንት በ21 እና በ20 ማርች 29 30 ማለት ነው ሁለት ቀን ማታ በቤታችን ቅድስት ድንግል ማርያምን ወለላይቱን የምንወዳት እናታችን ቤቷን ለመስራት የፈንድራይዚንግ ባር ግብር አዘጋጅተናል። ወልጊዴ ማርያም አብራችሁ እንድትቆሙ እንድትከታተሉ በተለያዩ ቲክቶኮች በአጋፔ ዩቲዩብ፣ እንዲሁ በገሪዛን ዩቲዩብ እንደዚሁ ደግሞ በቲክቶክ በኔ በሌሎችም ወንድሞች ቲክቶክ ላይ ይተላለፋል። ይህን ፕሮግራም የተከታተላቸው አብራችሁ እንድትቆሙ የአጋፔ ቤተሰቦች አደራችሁን፣ ሆን አብራችሁ እንድትቆሙ ጠይቃችኋል። እግዚአብሔርን ቤት አብረን እንድንሰራ ይህን ስለምናደረግ፣ እግዚአብሔር ዘራችሁ እናንተን ይባርክ። ተወዳጆች፣ እግዚአብሔር ልጆች፣ የምንወዳችሁ ምናክብራችሁ፣ ዛሬ የምንማረው አንዳንድ ጊዜ በሌሊት እንቅልፍ እምቢ ይለናል፣ ወይ ደግሞ እንዲሁ መንቃት ይሰማናል። እግዚአብሔር የመለኮት እጅ ይቀሰቅሰናል ከተኛንበት ከእንቅልፋችን ተነስተን እንድንነቃ ያደርገናል። እግዚአብሔር ግን ሲቀሰቅሰን ሲያነቃን እንድንሰራ የፈለገው ነገር እንዳለ ልንረዳ ይገባል። አሁን ብዙ ጊዜ እኛ ሰዎችን ሰዎች የምናደርገው ሌሊት ብንነቃ ቀጥታ ስልካችን እናብርተን በስልካችን ላይ ያሉትን መረጃዎች ማንበብ መስማት ነው የምንወደው በነኮታዊ በሆነው ጉዳይ ላይ ከእግዚአብሔር ጋር የመገናኛ ሰዓት መሆኑ ይረሳናል። ስለዚህ አበይት በሆኑ በሆኑ ሁኔታዎች ሶስት ነገሮችን በማድረግ የእንቅልፋችንን ሰዓት በእንቅልፋችን ሰዓት እንቅልፍ በነሳ ባጣን ጊዜ እነዚህን ሶስት ነገሮች በማድረግ ያን ጊዜ የበረከት ጊዜ ማድረግ እንችላለን። ተወዳጆች የመጀመሪያው ነገር መጸለይ ነው። ግልጽ ነው። በምንችለው በምንችለው መጠን እግዚአብሔርን በጸሎት ማክበር ማመስገን፣ ያደረግልንን የምንመኘው የምንፈልገው መለመን፣ ከዛ ደግሞ ከልብ አመስግኖ መቀመጥ ይሄ በነቃን ሰዓት አንዳንድ እግዚአብሔር በጸሎት እንድንቆም በፊቱ ስለፈለገን ስለናፈቀን ሊሆን ስለሚችል የናፈቀ ሰው አግኝታችሁት ቆሞ ስልኩ ቢነካካም እንዲሰማችኋል መቶ እንዲሰማችሁ እንዲያናገራችሁ ነው ምትፈልጉታል። እግዚአብሔርም ስንናፍቀው ነው እንደሚያደርገው እና ከእንቅልፋችን ሲያስነሳን እሱን ዘግተነው ወይም የእሱን ጉዳይ ቸል ብለን አሁንም እንደ ቀኑ ላችን ስልካችን ላይ ብንቆይ እግዚአብሔር ምንድን ነው የሚለን? ያው አምላክ ነው ያለን ስሜት ያለው አምላክ የሚወድ አምላክ የሚታዘብ አምላክ የሚያቅ አምላክ ነው ያለን እና በጸሎት በፊቱ ምስጋናን ጸሎትን አድርሰን የፍቅር ግንኙነታችንን ማድረግ ነው የመጀመሪያው ነገር። ሁለተኛው የአርጤክስስ የተባለው ንጉስ እንቅልፍ የሚባለው ጊዜ ያደረገውን ነገር ነው ማስታውሳችሁ፣ መጽሐፍ አስቴር ላይ ምዕራፍ ስድስት ቁጥር አንድ ጀምሮ የተጻፈውን ታሪክ ስናጠና መርዶኪዎስ ይህንን የአርቴክስ የተባለውን ንጉስ ከሞት አትርፎት ነበር። የቤተ መንግስቱ ጥበቃዎች አልፎ ተጠፊዎች ንጉሱን ገድለው ለመጥፋት ሲያሴሩ ሰምቶ መረጃውን ለንጉስ በማቀበል ንጉሱ እንዳይሞት ከሞት በእግዚአብሔር ቸርነት እንደተከላከለው በመዝገብ ተቀምጧል። ነገስታት ውሏቸውን አዘራቸው የሚጽፉበት መዝገብ አለና ተጽፏል። ይህ ጉዳይ አንድ ቀን አርጤክስስ እንቅልፍ እምቢ አለው፣ እንቅልፍ ካይኑ ሸሸ ነው። ስለዚህ የመጽሐፍትን አስመጥቶ ያነብ ጀምርና አሁን ገበታና ታራ የሚባሉ ሰዎች ጌታቸውን ሊገሉ ባሉ ሰዓት እንዲት አድርጎ መዶኪዎስ ይህን ጉዳይ እንዳከሸፈ ሰማ። ማሰላሰል ጀመረ። እንዴት ነው ይሄ ሰው ምንድን ያደረግኩለት እንደዚህ አድርጎልን ምንድን ያከፈልኩት ብሎ ውለታውን ማሰብ ጀመረ። እና እንቅልፍ እንቢ ሲለን ምንድን ማየት የሚገባ ትናንትና በሕይወታችን ለትልቅ ድርሻ፣ ትልቅ ቦታ የነበራቸው ሰዎች አጠገባችን ይኖሩ፣ የት ይኖሩ፣ መቆጭ ብለን መጠየቅ አለብን። በተለይ አሁን ስራና ሶሻል ሚዲያ ቢዚ ባደረገው አእምሯችን ነገሮችን የመስራታችን ፍጥነት በጣም እየጨመረ ነው። የራሳችን የሆኑትን ሰዎች ሰርጋችን ላይ እንኳን መጥራት እየረሳን ስንት ሰው ነው የምናጠ የራሳችን የሆኑ ሰዎች ሀዘናችን ላይ ተገኝተው እንኳ እንዳጽናኑን ስለማንድ ነገር ስለምንዘነጋቸው እንቅልፍ እንቢ በሚለን ሰዓት ጊዜ ወስደን ወዳጆቻችንን ማሰብ ያስፈልጋል። አሁን አርጤክስስ እንዳደረገው መልካም በጎ ያደረጉልን ሰዎች በህይወታችን ስንት ናቸው? ብዛታቸው ስንት ናቸው? ይህን ውድ ሰዎች በህይወት ውስጥ ትልቅ ቦታ ያላቸው ሰዎች ማለት ያስፈልጋል። ከዘመድ ጀምሮ ከባዕድ ከትምህርት ቤት ጓደኛ ከቤተክርስቲያን ጓደኛ በህይወት ውስጥ ምንድን ነው ያደረገልኝ ማለት ለምን መሰላችሁ? ይሄን ሰው በማሰባችን ምናልባት ምናግዘው ሊሆን ይችላል። በጎ ሀሳባችን ልባችን ደግሞ በበጎ ሲያስበው እንደ ጸሎት ነው ራሱ። እግዚአብሔር ያንን ሰው እንዲባርከው ያደርጋል። ባለውለታን ማሰብ ደግሞ ሰብአዊ ክብር ነው እና እንቅልፍ እምቢ ሲለን አይኑሯችንን ልናሰራ ይገባል። እግዚአብሔር ልጆች ቅዱስ የሆነውን ስራ እንዲሰራ ልናደርገው ይገባል። ይህ እንግዲህ ሁለተኛው ማድረግ የሚገባን ነገር ነው። ሌሎቹ ደግሞ በጣም የምንወዳቸው ሰዎች ናቸው። እጅግ በጣም የምንወዳቸውና የረሳ ናቸው ሰዎች። አሁን ቅድም እንደተባለው ኑሮ ሰልፍ ነው። እዮብ ሰባት ላይ እንደሚጻፈ ብርቱ ሰልፍ ነው። አሁን ኑሮ ሰልፍ ማለት ጦርነት ማለት ነው። ጦር ሜዳ ውድድሩ ከፍተኛ ነው። የሰውን አእምሮና ስነ ልቦና የሚወስዱ ነገሮች በቀላሉ በጣም ብዙ እየተፈጠሩ ነው። ቴክኖሎጂ በራሱ ሰው በአእምሮ ውስጥ የሚወዳቸውን ሰዎች እየዘነጋ እየዘነጋ እንዲመጣ እየሆነ ነው። የምንወዳቸውን ሰዎች ደግሞ ከረሳናቸው ካለፉ በኋላ ይቆጨናል። ሰላም ብንላቸው፣ ብንደውልላቸው፣ ቴክስት ብናደርግላቸው፣ ስጦታ ብንሰጣቸው፣ ብናገለግላቸው፣ ቤታችን ብንጠራቸው ወይ ብንጋብዛቸው ቀላል ነገር አይደለም። ሰው የሚወደውን ሰው የሚወደው ሰው መልካም በማድረጉ ምንድነን ነው ቃል ቢ ላለው ይጨመርለታል፣ የሚለው ይፈጸምለታል። ስለዚህ የምንወዳቸው ሰዎች ነው እያገለገልን ያለ ነው ወይስ ደግሞ አጋጣሚ የምናገኛቸው ሰዎች ነው? በጣም የምንወዳቸው ሰዎች እኛ እርዳታ ሊፈልጉ ይችሉ ይሆናል። ስለዚህ ተቀምጠን ቤት ለቤት ስናስብ ስለምንወዳቸው ሰዎች ማሰብ አለብን። እንወዳቸው የነበረ ሰዎች እነማን ናቸው? በጣም ደስ የሚል ስሜት ነው የሚፈጥሩ ሰው መወደዱን የሚያስታውሰውን ነገር ሲያስብ ደስ ይለዋል። የምንወዳቸው ሰዎች በኛ ህይወት ላይ ያላቸውን ተጽዕኖ ስናስብ በጣም እንደሰታለን። ማይካድ እውነት የማይካድ እውነት የምንወዳቸው ሰዎች በህይወታችን ትልቅ ተጽዕኖ አላቸው። ዝም ብሎ ናቸው ክፉ ልብ አላለ ያለን ዝም ብሎ ልባችን ሰው አይወድም። ስለዚህ እነዚህ መልካምና በጎ ሰዎች በማሰብ ምናልባትም ልንጠይቃቸው፣ ሰላምንንላቸው፣ ልናስታውሳቸው ያሉበትም ቦታ አጣርተን ፍቅራችንን ወላጅነታችን ልናስቀጥል እንችላለን። ይህ እንግዲህ እንቅልፍ እምቢ ሲለን በሌሊት የምናደርገው ነገር ነው። እንቅልፍ እምቢ ሲለን ማድረግ የሌለብን ነገር እንደው ግን እንዳለመታደል ሆኖ ብዙዎቻችን የምናደርገው ነገር ቢኖር ምንድነው? የሚያስጨንቁ ፋይሎችን ማውጣት ከውስጣችን። ለምሳሌ የተበላሸውን ንግድ፣ የተበላሸውን ስራ የተበላሸውን የቪዛ ፕሮሰስ ማሰብ፣ ብዙ ሰዓት ማሰብ ጤናን ይነሳል። አይምሯችን እንዲቃወስ ያደረጋል። መጥፎ ኃይል በውስጣችን እንዲገባ ያደርጋል። ሴጣን ሀሳቡን እንዲጭንብን ያደረጋል። ሰው ሲበሳጭ፣ ሲቆጣ ሴጣን በቀላሉ ሀሳብ ውስጥ ሀሳብ ሊያስገባ ይችላል። ስለዚህ አይምሯችንን መጠበቅ አለብን። እንደዚህ አይነት ከእንዲህ አይነት ቆሻሻ ውስጣችንን ከሚያቆሽሽ ሀሳብ ውስጣችንን መከልከል አለብን። እና ማድረግ የሚገባን ማድረግ የሚገባ ምን እንደሆነ ከላይ ተምረናል፣ ግን ሁልጊዜም ቢሆን እንቅልፍ እምቢ ሲለን ችግራችንን እየመዘዝን እያሰብን እንቅልፍ እያጣን ብናድር የበለጠ እግዚአብሔርን የሚያማሩ ሰዎችም እንሆናለን። ያው ሰው ሲደክመው በጣም ሲዝል ኮምፕሌን ነው የሚያደርገው። አዳም በጣም ደክሞት ነው ዛፍ ስር የነበረው። በረሱን ከበላ በኋላ እግዚአብሔር ሲመጣ መጀመሪያ የት ነህ አዳም ሲለው ኮምፕሌን ነው ያበዛው። አንተ የሰጠኝ ሴትዮዋ ብልታኝ ራቁቴን ሆኜ ዛፍ ስር ተደበቅኩ ነው ያለው። እግዚአብሔርን ከመተቸት ነው የጀመረው። ድካሙ እንደዚህ አይነት ነው፣ አታላይ ነው። እግዚአብሔር እንድንተችል ሊያደርገን ይችላል። ይሄ ብዙ ጭንቀት ያሉት ችግሮቻችንን ብቻ ነቅሰን ነቅሰን ነቅሰን እያወጣን ከሆነ የምናስበው የሀሳብ እየዋለ እያደረ ወቃሽ እና እግዚአብሔርን ሳይቀር የሚወቅ ሰው አድርጎ ሊያስቀረን ይችላል እና ሌሊታችን እንደ ባከነ ይቆጠራል። ይህም ከሚመስል ከማይረባ ነገር ከማይረባ ሀሳብ ጋር ስናድር፣ አንዳንዶቻችን ደግሞ ሰውነታችን ለስጋ ፈቃዱ እንዲነሳሳ የሚያደርጉ ክፉ ሀሳቦችን በማሰብ ሌሊቱን ማሳለፍ ልንጀምር እንችላለን። በተለይ ወጣቶች እና እንቅልፍ እንቢ ሲለን ለኃጢአት እንደተቀሰቀስን አይነት ተግባር ውስጥ እንገባለን። በአጠቃላይ የኃጢአት ለሌት ሊሆን ይችላለን። ወተን መጠጣት ልንፈልግ እንችላለን። ሌላም ሌላም ማናወራቸውን ጉዳዮች እንጀምራለን። ኃጢአት በር እንዲከፈትላት ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአት ሞትን ታመጣለች የሚለው ቃል እንዲፈጸም በምኞት መቀጣጠል እንቅልፍ እምቢ ሲለው አንድ ክርስቲያን ማድረግ የሌለበት ነገር አይነት ነገር ሲመጣ ቶሎ ብሎ በሩ መዝጋት ያስፈልጋል። ፈቃዱ ደግሞ ካልሆነ ሰው በግድ ኃጢአት እንዲሰራ አይገድድ። ሰይጣን ያን ሰው በግድ ኃጢአት እንዲሰራ አያደርገውም። ስለዚህ በእንቅልፍ ሰዓታችን መዛባት ምክንያት ስንነቃና ስንቀመጥ ማድረግ የሌለብን ነገር ይሄንን ነው። ከዛ ውጭ የሚያስፈሩና የሚያስጨንቁ ሲኒማዎችን፣ ስሜትን የሚቀሰቅሱ ፊልሞችን ሰውነታችን ከራሱ ሰውነት ጋር እንደአድር የሚያደርጉ ሙዚቃዎችን ከመስማት መቆጠብ ያስፈልግ አንዳንዶቻችን መጠጥና ሌላም አይነት ነገሮች እንንጠቀም እንፈልግ እንችላለን፣ እንቅልፍ እንቢ ሲለን እነዚህም ነገሮች የሚጎሉን የሚገድሉን ነገሮች ናቸው። እና እንቅልፍ ከአይናችን ዘወር ካለ ለምን እንደሆነ ችግሩን ማየት ያስፈልጋል እንዲህ ደግሞ መፍታት እየቻለን ያልፈታናቸው ነገሮች ደፈረን ብናስብ ጥሩ ነው። መፍታት እየቻለ ለምሳሌ፣ አጋር አብርሃምና ሳራን አስታርቀ መውጣት ነበረባት። ግን ሳታስታርቃቸው ነው የወጣችው። ና ሄደች ተሰዳ የወጣችው። የእግዚአብሔር መልአክ ግቢና እመቤትሽን ሳራን ይቅርታ ጠይቂ ያላት ችግሯን ሳትፈታ ስለሄደች ነው። ችግርን ሳይፈቱ የሚኖሩ ሰዎች አሉ። ችግር ዝም ብሎ እየፈሩት፣ ችግር ደግሞ ችግር አይደል? በራሱ ስር እየሰደደ ችግር እየፈጠረ እየመጣ ኑሯቸው የተጠጋ ሰዎች ያንን ደፍሮ ማድረግ ማየት የማይፈልጉ ይሆናል። ግን ችግርን ለመፍታት ጊዜ ወስዶ ማሰብ ደግሞ ያስፈልጋል። ቅልፍ የሚለን በሚለን ሰዓት አይደለም እንቅልፍ የሚለውን በሰላም ሰዓት ይህ ማድረግ አለብን። ግን ጸጥ ምንልበትና ማንታወቅበት ሰዓት ስለሆነ ችግሮቹን ለማስተካከል መስራት ያስፈልጋል። እግዚአብሔር ባርካቸው። የሰማኑን በልቡናችን ጻፍ መንፈስ ቅዱስ ሲባርከን እግዚአብሔር ቸርነት የእናታችን የቅርሰ ቅርሷን ድንግል ማርያም ረዴት በረከት ይመላል ጥበቃ አብሮን ይሆን። እንግዲህ ኮሜንት አርጋችሁ ጽሑፍ አጽፋችሁ ሰማችሁ ጽፋችሁ ውጡ ትምህርቱ ላይ። ለዚሁ ደግሞ ያው ሳምንት ሀያንድና ሀያና ሀያአንድ ማታ በአጋፔ ቲክቶክ እና ዩቲዩብ በተለያዩ የቲክቶክ ቻናሎች ቀጥታ ስርጭት ይኖረናል። ለቤታችን እናሰራለን፣ አስቡበት። እግዚአብሔር ገንዘብ ካላችሁ አስቀምጡ ለማልስጠው የምትሉት ካለ እግዚአብሔር ቤት በር ብንሰራበት መስኮት ብንሰራበት፣ እግዚአብሔር ባርካችሁ ዘራችሁ ይባረክ። ቄስ አሸናፊ ቅ